ዝም በል ፣ ሚስጥርህን ለሁሉም አትናገር። በአንድ ከተማ ውስጥ ናሆም የሚባል ልጅ ይኖር ነበር። አስተዋይና ታታሪ ትልቅም ህልም ነበረው። ቢሆንም ግን አንድ ከባድ የሆነ ልማድ ነበረው። ይህም ልማድ ብዙውን ጊዜ ችግር ውስጥ እንዲገባ ያደርገው ነበር። ናሆም አዲስ ነገር ባየና በሰማ ቁጥር ብዙ የሚያወራ ልጅ ነው። ሚስጥሩን ለራሱ ብቻ ደብቆ መያዝ አይችልም ነበር። ስለ ትምህርቱም ቢሆን እቅዱን ለሁሉም ያሳውቃል፣ ምኞቱን ወይም የግል ዓላማውን ጭምር። ናሆም እቅዱን ለሰዎች ማካፈል እንደሚያነሳሳው እና የጓደኞቹን አድናቆ እንደሚያገኝ ይሰማው ነበር። እናም መምህራኖቹ ብዙ ጊዜ ያበረታቱት ነበር። ነገር ግን ትልቅ ንግግሮችን ቢያደርጉም ናሆም ለድል ቢታገልም ሊሳካለት አልቻለም። አንድ ቀን ገብሩ የሚባል አዛውንት ከመንገድ አገኘውና ናሆምን ወደ ራሱ አስጠግቶ እንደዚህ ሲል ይመክረዋል። ከረጅም ጊዜ በፊት በአንድ መንደር ውስጥ ታዴ የሚባል አርሶ አደር ድሃ ነበር። በጣም ጥሩ ታታሪ የሆነው ታዲም ህልም ነበረው። በየቀኑ በሰብል የተሞላ ትልቅ የእርሻ ባለቤት ለመሆን ያለመታከት ደከመኝ ሰለቸኝ ሳይል የሚያገኘውን ገንዘብ በሙሉ እየቆጠበ አንድ እቅድ ነበረው። ነገር ግን ስለ እቅዱ ለማንም ተናግሮ አያውቅም። በዚህ ምክንያት በመንደሩ ውስጥ ያሉ ነዋሪዎች ታዴን ብዙ ጊዜ በስራ ትወጠራለህ፣ ምን እየሰራህ ነው? ብለው ጠየቁት። ታዴም ምንም ሳይል ፈገግ ብሎ ያልፋቸዋል። እናም ከቆይታ በኋላ ያንን የሚመኘውን አይነት ህልም በውን አሳክቶ በሰፊ መሬት ላይ ሰብል ዘርቶ እርሻውን አስፍቶ ውብ ቤት በመንደሩ ላይ ሰራ። የመንደሩ ነዋሪዎች ተደናገጡ። አንድም ቀን ስለ ድርጊቱ ምንም ሳያወራ እና ሳይኮራ የተሰራበት ብዙ እንደተሳካለት ሲያውቁ በዚህ ድርጊቱ እጅግ ተገረሙ። እናም የድሮ ወዳጁ ታዴን ለምን ስለ እቅዴ ለማንም አልነገርክም ብሎ ጠየቀ። ታዴም በፈገግታ እንዲህ ብሎ ጥያቄውን መለሰለት። ስለ ህልም ብዙ ስታወራ፣ በመጀመሪያ ሰዎች ተስፋ ያስቆርጡሃል፣ ሁለተኛም ስትናገር ጉልበት ይባክናል። ስለዚህ ከመናገር ይልቅ አንድ ጊዜ ዝም ብለህ ድርጊት ላይ አተኩር። ናሁምም ገብሩ ታሪኩን ሲነግረው ታሪኩን ከራሱ ጋር አመሳስሎ በጥልቀት ያስብ ነበር። ገብሩም ቀጠለ ልጄ ስለ ዓላማ አብዝተ ስትናገር መጀመሪያ ሁለት ነገሮች ይከሰቱብሃል። በቅድሚያ ሰዎች ተስፋ ሊያስቆርጡ ይችላሉ። በመቀጠል ስለ ግብ የሚሰማ ደስታ ስታወራ አእምሮ አንድ ነገር እንዳሳካ ያምንልሃል፣ እናም ተነሳሽነትን ታጣለህ ማለት ነው። እናም ይሄ ነገር በጣም ይሰራል አለው። ከዛሬ ጀምሮ ትንሽ እናገራለሁ፣ እናም የበለጠ ተግባር ላይ እሰራለሁ። የዛኔ ስኬቴ ራሱ ይናገርልኛል ብሎ ራሱ አልገብቶ ንግግሮች ሳይሆኑ ዝምታ ኃይለኛ ነው ብሎ ብሎ ተናገረ። በለውጥም ጓደኞቹ ተገርመው ናሆም ይህንን እንዴት አደረገው ብለው መነጋገር ጀመሩ። ወደእርሱም ቀርበው ጠየቁት። ናሆም ፈገግ አለና ገብሩ የነገረውን ምክር ትዛለው፣ ዝም በል ምስጢርህን ለማንም አትናገር። ለእነሱም ምንም አልመለሰም። ከዓመታት በኋላም ናሆም ተርጓሚና የተሳካለት ስራ ፈጣሪ ሆነ። ሌሎችንም በታሪኩ አስተማረ። እውነተኛ ስኬት በማውራት እንደሚመጣ ያስብ እንደነበረ ተናግሮ፣ ነገር ግን አንዳንድ ጊዜ ዝምታ በጣም ኃይለኛ መሳሪያ ነው ይላል። ብዙ ስራዎን በዝምታ ውስጥ ሆነው ይስሩና ተግባሮ ሁሉንም ያሳይ። አመሰግናለሁ። እንደዚህ አይነት ታሪኮችን የምትፈልጉ ከሆነ ሰብስክራይብ በማድረግ ለብዙ ወዳጆች እንድታዳርሱ ይሁኑ።